ሰላሙ አለይኩም ወራህመቱላሂ ወሬካስ ወደና የተከበራችሁ ቤተሰቦቼ እንደምን ናችሁ? ደህና ናችሁ? ከእኛ ጋር አልሐምዱሊላህ። ኢድ ሙባረክ እንኳን ያደረሳችሁ። ኢንሻአላህ እንግዲህ ዛሬ የጾም ነው ም ደግሞ አላህ ከተቀባዮች ያለህ አድርገን ማለት ነው። ወዶቼ ዛሬ በአዲስ ነገር ነው የመጣሁት፣ እስከ መጨረሻ ተከታተሉት። ኢድ ሙባረክ በድጋሜ እንኳን ያደረሳችሁ። ሰላሙ አሌይኩም ወራሕመቱላሂ ወበረካቱህ የተከበራችሁ ቤተሰቦቼ፣ እንዴት ናቸው? ደህና ናቸው? አልሓምዱሊላ ሁሉ ሰላም ሁሉ መልካም ነው። ከእናንተ ጋር እንዴት ሀባይ ነው? ኒጋሴሲ አልሐምዱሊላ። እንግዲህ ሀባይቢ፣ ዛሬ ዓረፋ ቀርቧል መጣሁ ማለት ነው። ዛሬ ደግሞ ለየት ታሪክ ነዥላቸው የመጣሁት እዚህ ጋር እንደምታዩት በሚያማምር ማለት ነው። ለየት ትበል የመጣሁት ዛሬ ቪዲዮ ማለት ነው። እስከ ዛሬ ትራስ ትራስ ትራስ ትራስ ያደረሰን ነበር እና አልহামዱሊላህ አሁን ጫርቻለ የተወሰነ ልጆች ናቸው ይቀራችሁ እሱ ደሞ ዛሬ ነው ነው ነው የሚሆነው ማለት ነው የዛሬ ጉዞ ደግሞ ደሞ ወደ ዛውና ማለት ነው ወደ ሸገር ነው እስኪ ዛሬ ይላችሁ የመጣሁትን እና ማለት ነው በአልን አስመልክቶ ያዘጋጀሁት እንዲሁ በሚያመር መልኩ ማለት ነው። ግዴታ እናታችንን ልጅ ስናስደስተው ልጆቻችንን ልሳ እህቶቻችንን ማለት አለባችሁ ማለት ነው። እንደዚህ ያንን አስባ ወዳ አሟልልኝ ባለችኝ መሰረት እጄላት መጥቻለሁ ማለት ነው። በሚያምር መልኩ መጀመሪያችን አሳያቸው ያለው እቺ ሱፍራ የረከቡ ሱፍራ ከዚህ በፊት ከራስና ፍራሽና አድርቼላት የጎደለባት ነበረና አሁን አሟልቼላት ስፍራው እንዲሁ እዚህ ጋር እንደምታዩት በጣም በሚያማምሩ መልኩ ቁርጥራጮች የቡክ ቁርጥራጮች አዘጋጅቼላታለሁ ማለት ነው። በጣም የምታምር ልዩ በሆነችው ይሄ ደግሞ እዚህ ጋር በፊት ስሰራላቸው ትራሱ ላይ ይህን ተጠቅሜ ነበረና በሱ ማች አሉ ላይ የረከቦት ሰርቼላታለሁ። እንዲሁ ደግሞ ሲኒ ላይ የረከቦት ላይ ጣል የምትደረገው በእንደዚህ ሁኔታ በምታምር መልኩ እሷም አላት ማለት ነው። ይህን ነበር የጎደላት። ይህም በእንደዚህ ሁኔታ ዘጋጅቼላታለሁ የረ ስፍራ ይዞ የምግብ ስፍራ ምናምን ሂዶላታል ማለት ነው። የቀረውን ለምን ያንሰዋል ብዬ እንዲሁ ደግሞ ግን መንገድሽን እንደዛ ከሆነ ለባዓል አንዳንድ ነገር ብለኝ ለአመት ልጅ የሚሆን በእንደዚህ ሁኔታ በሚያምር መልኩ ይሄ ጃኬት ነው። እቺ ቲሸርት ናት ካስር ማለት ነው። ሙቀት ከሆነ በዚች ብቻ ራሱ መጠቀም ትችላለኝ። በእንደዚች ች ያለኝ የአመት ነው ያለችኝ። ይሄ ግን እስከ ሁለት አመት ምናምን መጠቀም ትችላለኝ ማለት ነው። በምታምር መልኩ ይሄንን ገዝቼላታለሁ። ዋጋው እራሱ ስታይታላት ማለት ነው በጣም ደስ የምትል ነው። ቲሸርት ደግሞ ለሰባት አመት የሚሆን በላይ እንደዚህ የምታምር ቲሸርት ገዝቼላታለሁ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ደግሞ ይሄ ጋር ደግሞ ለአምስት አመት የሚሆን ሱሪ ለየት ያለ ሱሪ ጠንከረውና አሪፉ ገዝቼላታለሁ ማለት ነው። በእንደዚሁ ሁኔታ ቆሻሻ ይችላል ምናምን ልጆቹ ማለት ነው። ይሄ ደግሞ ለስድስት አመት እሱም ለየት ይላል ማለት ነው። እንደዚህ ተመሳሳይ ነው ወንድማሞች እንግዲህ ተመሳሳይ ይላችሁ ጥሩ ነው። ትንሽ የሆነ ነገራቸው ለየት ማለት ስላለባቸው ቃበክሩን ለየት አድርጌታቸው እና ይህን ይመስላል። እዚች ጋ ደግሞ ለሳዱላ በጣም አሪፍና ምቹ የሆነችው የምታምር ቃብስ ማለት ነው። እነዚች ቡልቡላት ነው። ይሄ ጥቁሩ አይደለም ቡልቡላት ናት ነጭም አይደለም ቤጅ ነገር ናት ታይት አላት ማለት ነው ከሰል ይሄ ለአምስት አመት ነው ያለችኝ እስከ ብዙ ጊዜ መጠቀም ትችላለች ታይት ስላላት ያጥሩ ራሱ በታይት ተለበሰልኝ ማለት ነው በጣም አሪፍ ነው ወፍራም የሆነችውን ለስጭላት አለው ማለት ነው በሚያምር መልኩ እዚች ጋ ደግሞ ወፍራም እንደዛው ለአምስት አመት ለሶስት አመት ብለን ይሄ ለአራት አመት ነው የገዛውላት ይቺን ደግሞ ለሶስት አመት ማሻአላ በጣም የምታምር እና ልዩ የሆነችው አዘጋጅቼላት አለው። እችዋ ቡኒ ናት፣ ቀይ ቡኒ እንደዚህ ማታ አሪፍ ይላት። እሷን ደግሞ እንደዛ ታይታላት ማለት ነው፣ በምታምር መልኩ እንግዲህ በዓል እንደ በዓል በዓል ሆነ እናገባለን። ሰላም ሰላም አያስጠፋም።